እረ፣ ምንሽ ነው ጨረቃዎቹ? ዛሬም አልታረቁም፣ እንደቀጠለ ነው ማለት ነው። አንተን መምሰል ባልችላለች እኮ ባይዘይ። ሁለቱም እልህተኞች ናቸው። ወይኔ ወይኔ፣ ሁለቱም። እሱ ለውስጥ ገባ የማይወድ ተሰራ፣ እሷም የዋሳ ይያለው ብያለች ነበረ ትላንትና። እንደው ሀይሚዬ፣ እባክሽ እባክሽ እባክሽ ይበቃል፣ እንደው ይቅር በይው፣ ይቅርታ አርጊለት የእውነት ብዙ ብዙ እንደ እህትሽ እንደ ወንድም የሚወዱሽ የምናከብርሽ የእውነት ኦዲንሶችሽን እየተጨነቁ ነው። እና ለእነሱ ስትይ ማለት ነው፣ ለእሱ ሳይሆን እየተጨፋጨፉ ነው። ኦዲንሶቻቸው ለሁለት እየተከፈሉ ነው። እና ይሄ ደግሞ ለእናንተም ጥሩ አይደለም። ስለምትወደዱ እኮ ነው፣ ስለምትወደዱ ነው ኦዲንሱም እንደዚህ የሚሆነው ብዬ አስባለሁኝ ማለት አላደለ መከፋፈል አለበት ብዬ አላስብም። ሁለቱም አንድ ስለሆኑ አንዱ እኩል መገጸጽ መምከር ነበረባቸው። ግን ደግሞ ያው አላደለ የሰው ልጅ እንደየመልኩ አስተሳሰቡም ልዩ ነውና ለሁለት ቦታ ተከፍለዋል። ቅመሟ ባክሽ፣ ይቅርታ አድርጊለት ተቀበዩ። ይቅርታ አይኖ ትቀቢዋለሽ ግን ደግሞ